አንዳንዴ አእምሮ ጸጥታ ይፈልጋል። እዝና ቲክቶክ አደለም እዝና ዩቱብ አደለም ኢቨን እስና ከሰዎች ጋር ነገር አለ። ፒስ ወይም ሰላምን ይፈልጋል። ባለፈው አመት ዩቱብ ላይም ቪዲዮ ፖስት አድርጌ ነበር ካስታውሳችሁ ያ ለሰባ ቀን ጠፋው ነበር ያልኩት። ብዙዎችም ያ ሾክዱ ነው ምናምን ነገር ነበር የገቡት። በተምኔዶ ምክንያት ሰባ ቀን ጠፋሁ ምናምን ሲል ያ ከቤታል ነበር የጠፋሁት፣ ግን ከሶሻል ሚዲያው ጠፍቼ ነበር፣ ከሲስተም ኦቨሮል ጠፍቼ ነበር። እና ብዙ ነገሮችን በዛ ሰዓት ተፈጥሮ ነበር። ያም ቪዲዮ ትንሽ ስክሮል ብታደረግ የኔ ይዘው ቻናሉ ላይ ስክሮል ብታደረግ ታገኘዋለ ና ቪዲዮ ያን ቪዲዮ መጀመሪያ ብታይ አሪፍ ይመስለኛል። ሞር አሁን ስለማወራው ነገር ሪሌት ታደርጋለህ ብዬ አስባለሁ። አርባ ደቂቃ ምናም ነው በጣም ረዥም ቪዲዮ ነው። እንደ ዶክመንት ነው የከወሰጥኩት፣ ግን ያው ይህን ዳውንሎድ ማድረግ ትችላለህ ገብተህ ነገር ይመለስ። ሶ ዛሬም ስለሱ ነው የምናወራው። ትንሽ እዛ ነገር መግባት ማግባት ምፈልጉ ልጆች ምናምን አላችሁ፣ በቴሌግራም ብዙ ጊዜ የምጠቀምጨቀጭ ልጆች አላችሁ። ስለሱ ትንሽ ይህን ትሰጣለው ዲፕ ገባበታለሁ ቢያስባለሁ እዚህ ቪዲዮ ላይ በቻልኩት አቅም ዲፕ ለመግባት ሞክራሉ፣ ለማስረዳት ሞክራሉ። እና ስ አቴንሽንን ሰጥተህ ተከታተለኝ። ያ ለሰባት ቀን የጠፋሁበትን ሪዝን ዛሬ እናገራለሁ። ያን ሰዓት ምን ተፈጥሮ ነው ለዚያ የገባሁት፣ እና እነዛ ነገሮች ምናምን እንዴት ሀፕን አድርጉ ምናምን የሚሉት ነገሮች እና እንዴት መግባት እንዳለብህም በአጭሩ እነግራለሁ እዚህ ቪዲዮ ላይ። ጭር ቪዲዮ ነው፣ የሚኖሬሽን ቪዲዮ አይመስለኝም እንዲሳስበው። ግን ዝግጁ ከሆንክ ግን እንጀምር፣ እንጀምር፣ እንጀምር። ዶፓሚን ዲቶክስ ማለት ምን ማለት ነው? መጀመሪያ ስለ ዶፓሚን ዲቶክስ ትንሽ ሂንዶል ስ ጠብዬ ነው ምክንያቱም ዶፓሚን ዲቶክስ ማወቅ አለብ። መጀመሪያ ዋሪ ዋሬ ዶፓሚን ዲቶክስ ስለ ዶፓሚን ዲቶክስ ከማውራታችን በፊት ዶፓሚን ዶፓሚን ና ከማለት በፊት ምረዋስ ዶፓሚን ዲቶክስ ራሱ ማለት ዶፓሚን ዲቶክስ ማለት ለአእምሮ ፈጣን ደስታ ከሚሰጡት ወይም ፕሌዠር የፈጠነ የፈጠነ ደስታ ከሚሰጡት ነገሮች ዲቶክስ ማድረግ ማለት ነው። ገብተዋል። ለምሳሌ ዩቲዩብ አለ፣ ጃንክ ፉድ አለ፣ ሚውዚክ አለ፣ ቪዲዮ ጌም አለ፣ ሰብስታንሶች ምናምን ነገር አሉ። ከነዛ ነገሮች ዲቶክስ ስታደርግ ያ ነገር ምን ይባላል? ዶፓሚን ዲቶክስ ማለት ነው። ማለት ደግሞ ዶፓሚን ራሱ ማጥፋት ማለት አይደለም። ዶፓሚን ሊጠፋ አይችልም። ምክንያቱም ያ ዶፓሚን ዲቶክስ አረግ ሲባል አሁን እንዳልኩ ቅድም ከነዛ ፈጣን ፕሌዠር ከሚሰጠሩ ነገሮች ዲቶክስ አረግ ማድረግ ነው እንጂ ይህ ዶፓሚን ራሱ ማጥፋት ማለት ምናምን ነገር አይደለም። ዶፓሚን አይጠፋም። ጥሩ የሆነ የሞቲቬሽን ኬሚካል ነው። ዶፓሚን ማጥፋት አይችልም፣ ግን በጣም ዶፓሚን ከሚሰጡ ነገሮች አይደለም። ለዚህ ነው ትንሽ ዶፓሚን ዲቶክስ በሰዓቱ የገባት ሚን ሶሻል ሚዲያ የምጠቀምበት ሰዓት በዝቶ ነበር። ቲክቶክ ላይ ቲክቶክ ሁላ መግባት ጀመረ የነበር የገረመኝ ነገር ያ ሰዎች መጥት ሄ ቲክቶክ አትግቡ፣ ቲክቶክ መጥፎ ትሮ ዶፓሚን አይሰጥም ምናምን ነገር እያል ራሴ ቲክቶክ ላይ ራሴን ሳገኘው በጣም ይደበላኝ ነበር በሰዓቱ እና ቶሎ ብዬ ለመውጣት ሞክራለሁ፣ ግን ተመልሼ እገባለሁ እና የሶሻል ሚዲያ አጠቃቀሜ ከሚባለው በላይ በጣም ፈርዘር እየሄደ ነበር። በዛ ምክንያት የሆነው አንዱ ሁለት ነው ደግሞ እነዚህ ከባድ ነገሮች ማድረግ ምናምን ነገር ከብደው ነበር ድምፅ ድምፅ ምክንያቱም እነዚህ ፈጣን ዶፓሚ የሚሰጡ ነገሮች አእምሮህን ጀስት በጣም ፉዙ ያደረጉትና አንዳንድ ነገሮች ላይ ዲፕ መግባት ችልን ፎከስ ማድረግ ምናምን ነገር ያቀታል። ምክንያቱም የሆነ ፈጣን ፈጣን ነገር ስለሚፈልግ ቁጭ ብለህ እስክሪት ልጻፍ ብል ቪዲዮ ዲት ላድርግ ምናምን ብል እንዴት ነው የሆነው። እና በዛ ሰዓት በጣም ከባድ ነገሮች ምናምን ነገር ማድረግ ስለከበደኝ ይሄ ዶፓሚ ዲቶክስ ምርጫ አለው። ሌላኛው ምክንያት ስ ሌላኛው ደግሞ ሰላም አይሰማኝም ነበር ምክንያቱም እዚህ ጋር የማወራው ነገር አለ። መጥቼ ዩቱብ ላይ ምናምን የምናገረው ነገር አለ። ደግሞ የዛን ቪዲዮ ምናምን ሰራ ነበር ምናምን ሰራ አለው ግን ያ ቪዲዮ እንደማስበው ነገር ብቻ ምናምን፣ ግን ምናምን ነገር ኮሜንት ይመጣልኛል። በጣም አሪፍ ነገር ምናምን ዶፓሚንን ቡስት የሚያደርገው ኮሜንት አላ ግን ያ ኮሜንት እንትን ሲል ሌላ ጊዜ ሳይሆን ያበረታታኛል። እነዚህ ኮሜንቶች ምናምን ነገር ሳነብ ዋይ እኔ አላ እኔ እኮ ጀስት ይሄን ነገር እያረኩት አይደለም ነገሮች ራቁ ምናነብረው ቪዲዮ ምሰራው ምናምን ነገር ይለኛል። በጣም የስሜት አጥቅቶ ይነብረው በሰዓቱ ለአንድ ወሮ ምናምን ነገር የታገልኩት እውነቱን ለመናገር ና በዛ ሰዓት ላይ ሁሉ ነገር ማድረግ አለብኝ ምናምን ነገር ብዬ አሰብኩ። የሆነ ሰዓት ላይ ያየሁት የኒክላስ ክሪስል መሰለኝ ክላስ ክሪስል ነው። በጣም ወደ ሰውዬ ሲኒማቶግራፊ ላይ ምናምን ኦብሰስድ ነኝ ና ያሶይ በጣም ነው ከታተለው ያሶይ የሆነ ሳት ሊ ስለ ዶፓሚን ዲቶክስ የሰራው ቪዲዮ ነበር። ዶፓሚን ዲቶክስ ምናምን ነገር ስለሚባለው ቶፒክ በጣም ኦብሰስ መሆን ጀመርኩኝ። ይሄ ነገር ለአእምሮ ረፍት እንደሚሰጥ ምናምን ነገር ማጥናት ጀመርኩኝ። ሪሰርች ምናምን ማድረግ ጀመርኩኝ። እና እንዳልኩ አጠናው ስለ ዶፓሚን ዲቶክስ ቅዳሜ ለት ነዋ። ቅዳሜ ለት አጠናው ስለ ዶፓሚን ዲቶክስ እና ሁለት ማታ ላይ እንዳለ ሶሻል ሚዲያ የተባሉ አፕሊኬሽኖችን ዲሌት አደረኳቸው። ዩቱብ ያው እንትን አደረኩት ፕራይቬሲ ምናምን ነገር ውስጥ አፕሎክ ውስጥ አስቀመጥኩት። ሌሎቹን ቲክቶክ ምናምን ምናምን ቴሌግራም እንዳለ ሼት አደረኩት ዲሌት አደረኩት። ያ ቪዲዮ ላይ ምናምን ነገር ተናገሬ ያለሁት እሱ ግን እና እነዚያን ነገሮች ኢሊሚኔት አደረኩኝ። ሶሻል ሚዲያ የተባለ ከስኬ ላይ ጭራሽ አጠፋሁት ማለት ነው። ከዚያ ሁለት ጆርናል አደረኩኝ። ለራሴ ቃል ገባሁ ይሄን ሰባት ቀን ኮሚትመንት ሁኜ እንደምንም ብዬ ይሄን ዶፓሚን ዲቶክስ ከጨረስኩኝ፣ አሚን ለራሴ የሚገርም ሪዋርድን ገባሁ። ሶ ሰኞ ነበር ተጀመረ ቀኑ። ሪካርድ ምናምን ነገር ለማድረግ አስቤ ነበር ያን ጊዜ እና ሪካርድ አድርጌ ይሄን ጆርኒ ዩቱብ ላይ ይታይም አይታይም። እንደዚህ አይነት ቪዲዮ አይቻላቅም በኢትዮጵያ ውስጥ የተሰራ ቪዲዮ እና ይሄ ቪዲዮ ላይ ይታይ ይችላል፣ ሜይ ቢ ሊታይም ይችላል። ከታየም የሆነ ሰው ሊጠቀም ይችላል። ሜይ ቢ የሆነ ሰው ሪስፓየር ላይ ይችላል ምናምን የሚል ሀሳብ ነበረኝ፣ እና ለምን አልጀምሮም ብዬ ሰኞ ዕለት ጠዋት ላይ ሪከርድ ማድረግ ጀመርኩኝ። ስልኬ የምጠቀመው በዛ ሰዓት፣ ስለ ቱል ነው እንደ ቶ አይደለም። ቻትጂፒቲ የላን በኳት ነው እንደ ተጠቀምኩ እንጂ እንደ አልተጠቀምኩም ምናምን። ቻትጂፒቲ ጋር በዛ በጣም ነው የማወራው። ቻትጂፒቲ ጋር አውርቼ ዶፓሚን ዲቶክሱን ላይ ገባሁት። ብዙ ስኬጁሎች ያዘጋጀልኝ ከቻትጂፒቲ ጋር፣ ኤአይ ማለት ነው። ከኤአይ ጋር አውርቼ ነው እና እና በእነዚያ ሰባት ቀን ውስጥ ስልኬ ኑላ ስጠቀም ለካሜራ ብቻ ነው ተዋል በጣም ከባድ እንዴት ከባድ እንደሆነ ለካሜራ ብቻ ስልክ ስትጠቀመው ናት መደወል የለም። ኢቨን በነዛ ሰባት ቀን ውስጥ ለእኔ በተደውል አታገኘኝም ነበር። ይኸው ጓደኞቼ ሁላ ነገሬያቸው ምናምን ነገር ኤርትሬ ሙላ ልጌ ነው ምናምን ጠቀሙና ጓደኞቼ ምናምን ነገሬያቸው በቃ አንተ ልጅ አበድክ ምናምን ነገር እያሉኝ ነበር፣ ሙድ እያዙብኝ ነበር። ግን ሶ እንዳሰብኩት ነበር ወይ እንዳሰብኩት አልነበረም። በጣም ከባዱ ቻለኝ። እንዳሰብኩት አልነበረም። ብዙ ነገሮች ናቸው በግ ያደረጉኝ። ብዙ ነገሮች ናቸው ሰፈር ያደረኩባቸው። ብዙ ነገሮች ስትረግር አድርገውኛል። ከገባሁ በኋላ እንዳሰብኩት አልነበረም። እንዳየሁት ቪዲዮ እንደሰማሁት ምናምን ነገር አይደለም። እንደምታስበው አይደለም። በጣም ከባድ ነው። እንዳትግባ ምናምን እያስፈራረው አይደለም፣ ግን የምር ከባድ ነው። አንዴ ሶሻል ሚዲያ ቲክቶክ ምናምን ነገር እንዴ የተጠቀምክ፣ በአንድ ናይት ማለት ነው በአንድ ምሽት ተቀይረህ ዝግት ታደርገህ ስልክህን ለካሜራ ብቻ ትጠቀመዋለህ ስልክ አትደውልም ምናምን ነገር በጣም ከባድ ነው። የእውነቱን ስነግርህ እንዲሁላ ስነግርህ ሁላ ይከብዳል። ልክ እንደዛ ማለት ነው። በጣም ከዛ በላይ ነበር የከበደኝ። አንድ በዛ ሰዓት ኢንስፓየር የምታደርገኝ የነበረችው ነገር ይሄን ቪዲዮ ሪከርድ ማድረግ ነበረ። በጣም ኢንስፓየር ያነገረኝ የነበረው እና አሁን አንተ ራሱ የምትጀምር ከሆነ ሪከርድ እንታደርግ በጣም ገፋፋ አለኝ። ምክንያቱም ያ ዶኩመንት ነው እና አሰብኩ። ይሄን ቪዲዮ ሳልጨርሰው ይሄን ዶፓሚን ዲቶክስ ሳልጨርሰው እነዚህን ቪዲዮዎች ቀርጬ ዩቲውብ ላይ ፖስት ማድረግ እና ከአንድ አመት ወይም ከአምስት አመታት ምናምን በኋላ ተመልሼ ሳየው በጣም ነው የምናደደው በጣም የሚያናደኝ እና ይሄን ጻፍኩት፣ ጆርናሌ ላይ ግዴታ መጨረሻ አለብኝ ብቻ፣ ለራሴ እንደ ዶክመንት፣ ያቺ ዶክመንት ነበር። የቱ ጋር አሪፍ እየሆነ መጣ አሪፍ እየሆነ የመጣው ከአራተኛ ቀን በኋላ ነው መሰለኝ። ቪዲዮ ላይ አለ ያ ዶኩመንት ምናምን የፖስት ቪዲዮ ላይ ያለ የፖስት ኮት ና ከአራተኛ ቀን በኋላ አሪፍ እየሆነ መጣ። አሪፍ ፕሮግረስ ማየት ጀመርኩ ራሴ ላይ መጽሐፍ፣ መመብጃ ስቲክቶክ ገብቶ ስክሮል እንደማድረግ፣ ቴሌግራም ቼክ እንደማድረግ እኔ በጣም ጓደኛ የሆነ ምናምን ነገር በቃ ከመጽሐፍ ጋር መጣበቅ ጀመርኩኝ። መጽሐፍ ቅዱስ ማመብ ጀመርኩኝ። አንድ የሆነ ቻፕተር ወይም መጽሐፍ ምሳሌ ነበር በዛ ሰዓት የመረጥኩት። ያ መጽሐፍ ምሳሌ ለመጨረስ ኮሚትመንቱን ገባሁኝ። በቃ እሱን ለመጨረስ እያጠናው ምናምን ነገር ለመታገል ጀመርኩኝ። የተፈጥሮ ቦታ ሰባቱንም ቀን ሄዳለሁ ብዬ ነበር። ከአራተኛው ቀን አሪፍ ሄድኩኝ ምናምን ነገር እና ፕሮግረስ እያየሁት መጣው ምናም ነገር ከአራተኛው ቀን በኋላ በጣም አሪፍ እየሆነልኝ መጣ፣ ማለት ነው። ሜዲቴሽንን በጣም ተነከርኩኝ። አራተኛው ቀን በኋላ በጣም ብዙ ፕሮግረሶችን አየሁ። እኔ ሰባት ቀን ነው። ከሰባት ቀን ውጭ ያለ አስራ አምስት ቀን አለ፣ ሰላሳ ቀን የሚወስዱ ምናም ነገር አሉ። ኢቨን ወደ ስድስት ወር ምናም ይወስደዋል። ግን እኔ ያን አልፈለግኩም፣ እና ብዙ ነገሮች መስራት አለብኝ ብዬ ስለማስብ ስድስት ወር ምናም ነገር ዶፓሚን ዲቶክስ እንዲመቀጠል የለብኝ ምናም ነገር አልኩኝ ግን ያው ለሰባት ቀን አንተ መውሰድ ትችላለች እኔም እንድትወስድ የምፈልገው ይቺ ሰባት ቀን ሆን ነው ጋይዱ ምን ነበር ጋይዱ የነበረው ለሰባት ቀን ያህል ያለምንም ፈጣን ደስታ ከሚሰጡ ነገሮች አእምሮህን ዲቶክስ ማድረግ ማለት ነው ምን ያጋጥመዋል የሚሉን ነገሮች እንዲ ዶፓሚን ዲቶክስ ስገባ ምን ሰፈር ታደርጋለህ በምን ስትረግል ታደርጋለህ የሚሉት ነገሮች እ መጀመሪያው እዚህ ዶፓሚን ዲቶክስ ላይ ስገባ የሚያጋጥመ ነገር ወይም ሰፈር የምታደርግበት ነገር በጣም ይደብረሃል ያ ካምሮ ጋር ላይ ፋይት ነው የምትገባው ማለት ነው። ድብርትና አንተ ጓደኛ ነው ምትኖት በዛ ሰዓት ዶፓሚን ዲቶክስ የሚመቸ ነገር ያ ነው። አንድ ሊደብራህ ሊ ነው ሊደብረህ፣ ደግሞ ይገባል። ካየህ በዚህ ሰዓት ብዙ ሰዎች አይደብራቸውም። ብራዘር ደበረኝ፣ ቲክቶክ ይከፍታል። ቲክቶክ ሲደብረው ዩቱብ ይከፍታል። ዩቱብ ሲደብረው ቻት ያደርጋል። ቻቱን ይወጣል፣ ጓደኞች ጋር ይወጣል፣ ይዝናናል፣ ምናምን ነገር እና ራሱ ያለውን ሰዓት ገድቦታል። እና ካልደበረ ጥሩ አይዲያ ሊመጣ አይችልም። ካልደበረ ጥሩ ነገር መፍጠር አትችልም። እና ይደብርሃል። ከምታስበው በላይ ቦርደም ትሆናለህ። ከምታስበው በላይ ቦርደም ትሆናለህ። ከአእምሮ ጋር ፋይት ትገባለህ። ካላቆምክ ብሎ የሚገፋፋ ሀሳብ አለ፣ ካልቀጠልክ ብሎ የሚገፋፋ ሀሳብ አለ። ሰው በነዚህ መሃል አንተ ግብግብ ውስጥ ትገባለህ ማለት ነው። እና ያ ነው ፋይቱ፣ ትልቁ ከባዱ ነገር ያ ነው። ሌላኛው ስልክህ ይናፍቃል። ስልክህ ይናፍቃል ከምታስበው በላይ ይህን ስናገር አይ ኖ ይደብራል። አይ ኖ ብዙዎቻችሁ እንደሆነ ኧረ በቃ አልገባ ምናምን ምናምን ትል ይችላል። ምክንያቱም ስልክህ ይናፍቃል። አሁን ላይ ከባዱ ነገር ብዙ የምጠይቀው ጥያቄም እኔ ከስልኬ እንዴት ልታልላቀቅ ወይም ቲክቶክ ምናም ሱስ አለብኝ የስልክ ሱስ አለብኝ ምትሉስ። እና በዛ ሳ ዶፓሚን ዲቶክስ ሲገባ ስልክ ይናፍቃል። ስልክ የምትጠቀመው እንዳልኩ ሪከርድ የምታረግ ከሆነ ነው። ሪከርድ ማታረግ ከሆነ አትደዋወልም፣ ቲክቶክ አታይበትም፣ ዩቲዩብ አታይበትም፣ ዘፈን አትሰማበትም። ኢቭን የቤተክርስቲያን ምናም ትደን ይችላል። ምናም ነገር አትሰማህም፣ እሱንም አታይበትም። መጽሐፍ ቅዱስ ያለሱ ማንበብ ትችላለህ። ቤተ ክርስቲያን ራሱ ሂደህ ሰባኪ መስማት ትችላለህ እንጂ ቁጭ ብዬ በሱ ቤት ውስጥ ምናምን ሰባኪ ምናምን ሰማለሁ። ችግር የለውም። ዶፓሚን ዲቶክስ ምናምን እኔ እሱን አልሰማም፣ ወይም የለም። እንደዚህ አይነት ህግ ብ ራሱ የለም። ዛሬ እና ደግሞ በጣም ከባዱ ነገር ከባዱ ነገር እዚህ ዶፓሚን ዲቶክስ ሲገባ ሶሻል ሚዲያ ዲቶክስ ይታረጋል አይደል? ሶሻል ሚዲያ ደግሞ ዲቶክስ ስታደርግ እናት አይለቅህም። ይልል፣ በቃ እሺ ለሰባ ቀን ዘና ብለህ ና ምናምን አይልህም። እናት አይለቅህም። ኢንፎርሜሽን ረሃብ አለብህ እና የኢንፎርሜሽን ረሃብ አስለምደውናል። በዛ ምክንያት አይለቅህም፣ ዝም ብሎ አይተውም። ሶሻል ሚዲያ ሰው ምንድነው የሚያደርጉት? ሚሲንግ አውት ወይም ኤፍ ኦ ኤም ኦ የሚባል ነገር ይለቁባል። ይሄ እኔ ኬት እንዳመጡት ላላቅም እ እንደዚ አይነት ስሜት ከዛ በፊት ተሰምቶኛ ያቅም እና ፊል ኦፍ ሚሲንግ አውት ከዛ በፊት ሰምቼው ነበር፣ አይዲያው ምናምን ግን ዝም ብሎ ኖርማል ነገር ይመስላኝ፣ ግን በዛ ሰዓት ሊትራሊ ከሱ ጋር ነው የተፋጠጥኩት። የሆነ አይዲያ ያመለጠ ይመስልል፣ የሆነ ኢንፎርሜሽን የሆነ ሰው ቪዲዮ ለቆ ያመለጠ ይመስልል። ሊትራሊ ስለኛ እንዳያረጉን ያወቁት በዛ ነገር ነው። ለሰባት ቀን ያህል ከዩቲዩብ በጠፋ ወይም ለሰባት ቀን ያህል እንኳን ሶሻል ሚዲያ ብጠፋ ይሄን ያህል ምን ይፈጠራል? ምንም አይፈጠር ማለት ግን እንደዛ አይደለም። በዛ ሰዓት የሚሰማ ከምታስበው በላይ ነገር ነበር። ማጥፋት አለብህ ና፣ ቲቪ ቡና ስጠጣ ና አየህ፣ አንድ ምናምን ነገር እንደምንም ተቋቁሜ ማለፍ ነበረብኝ። አድርጌዋለሁ ብዬ አስባለሁ። ፋይናሊ ሁለት ቀን ሲቀር፣ ወይም የመጨረሻው ሁለት ቀናት፣ ወይም የመጨረሻው አንድ ቀን እኔ የጀመርኩት ሰኞ ነበር እና የጨረስኩትም እሑድ ነበር፣ የመጨረሻው እሑድ ላይ እና ቅዳሜ እና እሑድ ብቻ አይምሮዬ ሺፍት ሲያረጋየት አይምሮዬ ሺፍት ሲያረጋየት፣ ስልኬን መንካት ላስጠላኝ። ቪዲዮ ዲካርድ ለማድረግ ነው ማነሰው እንጂ ሌላ ነገር ምና መነካካት ደበረኝ፣ መነካካት ደበረኝ። ይሄ ትንሽ መጥፎ ነገር አለው። ዛሬ ቆየ መጽሐፍ መመጋት የተጣበኩኝ ፕሬዘንስ ይጨመረ ስ ፕሬዘንስ ይጨምራል። አንድ ነገር ላይ ፕሬዘንት የምትሆንበት ሞመንት በጣም ይጨምራል። እጄን ስታጠቡ ፕሬዘንቱ ነገር እጅ መታጠብ ምናም ነገር አንድ ሊትራሊ ዛፍ ሳይ ፎከስ ማድረግ ጀመርኩኝ። አንዳንድ ነገሮች ላይ ስ ፎከስ ማድረግ ጀመርኩኝ። ሆንሽ የሰንኩኝ ሊትራሊ አእምሮዬ ቼንጅ ሲያረጋየሁት የተፈጥሮ ቦታ መሄድ በጣም ደስ እያለኝ መጣ። የመጨረሻው ሰባተኛው ቀን ላይ አይደለም፣ ስድስት ቀን ላይ ነው መሰለኝ። ስድስት ቀን ላይ ቅዳሜ ነው አይደል? ቅዳሜ መሰለኝ መሄድ አለብኝ። ትንሽ ዴቃ ነው የቆየሁት። እንደውም እዛ ላይ ቪዲዮ ላይ አልሄድኩም ምናምን ነገር ነበር ያልኩት፣ ግን የመጨረሻው ቀን ላይ ትንሽ ዴቃ ሂጄ መጣሁ እና ሪያላይዝ ያልኩት ነገር ከሶሻል ሚዲያ የበለጠ ህይወት አለ በትልቁ ነው። ጆርናሌ ላይ የጻፍኩት ከሶሻል ሚዲያ የበለጠ ህይወት አለ። እድገም ላይ ነው ከሶሻል ሚዲያ የበለጠ ከእነዚህ ከምታያቸው ሲስተሙ ከቀረጸው ምናምን ነገር የበለጠ ትልቅ ሌላ ህይወት አለ። ይሄ ነው ሚራክል ነው የሰራው። ቢላሎ ና ተስፋ አደርጋለሁ ግን ይሄ ነው በትልቁ በነዛ ሰባት ቀናት በነዛ ራሴ ሎክ ዳርጌ ይሄ ለሰባት ቀን ጠፋው ብዬ ዶፓሚን ዴቶክስ ከገባሁባቸው ቀናቶች ሪያላይዝ ያርኩት ነገር ከሶሻል ሚዲያ በላይ ትልቅ የሚኖር ህይወት አለ ያነው ነው ትልቅ ሪያላይዝ ያደረኩት ነገር። እና ብዙ ነገሮችን በዛ ሰዓት ሪያላይዝ አድርጌ ነበር። ከነዛ መካከል አሁን የጠቀስኩብን ነዛ ናቸው። እኔ በትልቁ የኮራውስ ነገር በዛ ሰዓት ስላላቁምኩ ነው ተመስገን ያልኩት። ስላላቁምኩ ነው ነው ያቺ ሰባት ከምናም ነገር ስ በቃ ሌላ ቀን ገባለሁ ምናምን የሆነ ኢጎይ እንደሚመታ አውቃለሁ። ኢጎይ እንደሚከስር አውቃለሁ። እና እነዛ ስላላቁምኩ ነው ከምንም በላይ ደስ ያለኝ እስከዛ ከሄድክ እኔም አፕሪሼት አደርጋለሁ። ከምታስቡ በላይ ሪከርድ ካደረግክ ቪዲዮን ዩቱብ ላይ ኤዲት አድርገውና ፖስተው ብዙ ሰዎች ይማሩበታል። እኔንም ሜንሽን አድርገኝ ወይም ቴሌግራም ላይ ና አክልኝ። ቪዲዮን አይትፈልጋሉ ነው። እስከዚህ ቪዲዮ ድረስ ከተከታተልክ ለእኔ ትልቅ ነገር ነውና እና የቴሌግራም ቻና ላይ ባዮ ላይ የእኔ አካውንት አለ እዛ ላይ ና አናግረኝ። ቪዲዮውን ላክልኝ ማየት ፈልጋለሁ። ምንም ሪዋርድ ምናምን ነገር የለውም ግን ስ ያወራሁት ነገር የሆነ ፍሬ ፍቶ ማየት ፈልጋለሁ። ለዛም ነው ጥያቄ ምናም ካለ ዶፓሚን ዲቶክስ ላይ ገብተ ምን ምንድን ነው ማረገው ምን ምንድን ነው ማቆም ያለብኝ የሚሉትን ነገሮች ምናምን ነገር ማወቅ ከፈለግ የቴሌግራም ቻናል ላይ ባዮ ላይ የኔ አካውንት አለ እዛ ላይ የመተ ማናገር ትችላለህ። ሀይ ብለ ጥያቄ የሆነ አስቀምጥልኝ ቶሎ ለመመለስ እንዲመቸኝ። ይህ ቪዲዮ ስለሰራው በጣም ደስ ብሎኛል። በላይ በቅጠሚ ሰላም። ቆይ። ፒስ ማን